የፈረንሳይ ፕሬዚደንት አዲስ አበባ ኢትዮጵያ ያረፉበት ወቅት ነበር፣ ልዩ የዓለም አቀፍ ግንኙነት የታሪክ ምዕራፍ። ይህ ዲፕሎማሲያዊ ግንኙነት ብቻ አልነበረም፣ በኢትዮጵያ እየተካሄደ ያለው አስደናቂ ለውጥ በዓለም ነበር። እናም በዚህ ለውጥ ግንባር ቀደም መሪነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንጂ ማንም አልነበረም። ይህን ተመልከት፣ እንዴት ያለ ሀገር! በቅርብ ዓመታት ውስጥ ስለ ኢትዮጵያ አስደናቂ እድገት ብዙ ሰምቻለሁ እና አሁን በአይኔ ሳየው ደስታ ይሰማኛል። እዚህ እዚ በጣም ልዩ የሆነ ነገር አለ። በአንድ ወቅት በችግር የምትታወቀው ኢትዮጵያ አሁን የተስፋና የጽናት ተምሳሌት ሆና ብቅ ብላለች። ፈጣን ኢኮኖሚ፣ ፈጣን የመሰረተ ልማት ዘርጋታና አዳዲስ ለውጦችን በማድረግ ኢትዮጵያ በዓለም መድረክ ትልልቅና አስደናቂ ስኬቶችን እያስመዘገበች ነው። በጠቅላይ ሚኒስትር አብይ አህመድ ባለራዕይ የመራው ሀገሪቷ በሚያስቡት ፍጥነት እየተቀየረች ነው። በእድገቱ በጣም ተደንቅ ያለው መንገዶቹ፣ ፈጠራው አበረታሽ ነው። እዚህ ያለው እድገት በቀላሉ የሚታይ አይደለም። የጠቅላይ ሚኒስትር አብይ አህመድ ማሻሻዎች ተአምራዊ ናቸው። የኢትዮጵያ መጣ ይድል በማደስ ለቀጠናው ሰላምና መረጋጋት መልህቅ እንዲሆን እያደረገ ነው። ኢትዮጵያ መነሳሻ ናት። የለውጡ ታሪክ የጥናት የቆራጥነት፣ እንዲሁም ከሁሉም በላይ የተስፋ እኛም ፈረንሳዮች በጉዞ ውስጥ አጋር በመሆናችን በጣም ተደስተናል። አንድ ላይ ሆነን ከዚህም የላቀ ነገር ማሳካት እንችላለን። የፈረንሳይ ፕሬዚዳንት ከኢትዮጵያ ሲወጡ በደስታ ስሜት ተሞልቶ ነበር።